ተሽከርካሪ የሚጠቅስ አደጋ ጋር አባላለው የኮልፌ ቀራኒዎ የቅድመ መደበኛ ና የመደበኛ ደረጃ ትምህርት ቤት መምህር ነኝ። እና ይህ ትምህርት ቤታችን ደግሞ በወረዳ ሶስት በኮልፌ ቀራኒዮ ክፍለ ከተማ ይገኛል። ትምህርት ለትውልድ ትውልድ ደግሞ ሀገር ለመቅረጽ በሚለው የዛሬው የዶክተር ዘላለም ገለጻ ላይ ብዙ ነገሮችን ትምህርት ወስጃ ያለው እንደ መምህር እና በዚህ ውስጥ ሀገራችን በሰባት ዓመቱ የመጣው ስኬትና ተግዳሮቶችን ልገነዘብ ችያለን። ከመጡት ካሉት ተግዳሮቶች በተለይም ትውልድ በውጤታማ ነ ካልተቀረጸ በማህበራዊና ኢኮኖሚያዊ፣ ፖለቲካዊ መስተጋብር ላይ ንቁ ተሳትፎ ሊኖረው አይችልም። ስለዚህ ንቁ ተሳትፎ ሊኖረው የሚችለው የትምህርቱ ጥራት ሲረጋገጥ መሆኑን ተገንዝቤ፣ ያለው የትምህርት ጥራት ደግሞ በሚረጋገጥበት ጊዜ ሀገርን ሊያበለጽግ የሚችል ትውልድ እየፈጠረን እንሄዳለን እንደ መምህሩ። ይህም በመሆኑ እንግዲህ እንደ ከተማ መስተዳደርም እንደ ትምህርት ቢሮም በከተማችን መስተዳደር ብዙ የተጀመሩ አመርቂ አመርቂ ስራዎች አሉ። ከነዚህ ውስጥ የሌማት ትሩፋት ፕሮግራሞች አሉ። ተማሪ የመመገብ ፕሮግራሞች አሉ። ወላጆችን ተማሪዎች ያቸው እንዳይጨነቁባቸው በአልባሳት የመደገፍ በትምህርት ቁሳቁስ የመደገፍ ትምህርት ቤቶችን የመደገፍ በቅርበት ሱፐርቫይዝ የማድረግ የትምህርት ሂደቱ የተሳለጠ እንዲሆን ሊያመጣ የሚችለውን ግብ አመርቂ እንዲሆን ተሳትፎ እየተደረገ ነው። ይሄ ሁሉ እንግዲህ የባለድርሻ አካላት ንቁ ተሳትፎ አስፈላጊ በመሆኑ ባለድርሻ አካላት በሙሉ በንቃት እየተሳተፉ ናቸው እና እንደ ሀገራችንም ተጨባጭ ሁኔታ በምናይበት ጊዜ በከተማ መስተዳድራችን የከተማ ኮሪደሮች ቱሪዝምን ለማሳደግ የሚደረጉ የስራ ሂደቶች ወይም ፕሮጀክቶች ትልልቅ ፕሮጀክቶች እየተከናወኑ ነው። ይህ እንግዲህ የሀገራችንን ኢኮኖሚ ያሳድጋል። በከተማችንም አሁን ወጣቶቻችን ከትምህርት ባሻገር ለምሳሌ የአንድነት ፓርክን የመሳሰሉትን ላይብረሪ ላይብራሪዎችን በምናይበት ጊዜ ተማሪዎቻችን ያላቸው ተስፋ የወደፊቱ ተስፋ ካሁኑ ጀምሮ ያላቸው ተስፋ በጣም ቆንጆ እንደሆነ ያሳያል። ማሳያ ነው ማለት ነው። ስለዚህ በትምህርት ቤት ዙሪያም በትምህርት ቤት ውስጥ እንደ መምህራን የእነሱን ስነ ምግባር የተማሪዎችን ስነ ምግባር ለመቅረጽ ምቹ ሆኖልናል። በተለይ የተማሪዎችን ምገባ ዙሪያ የሚካሄዱ የሌማት ትሩፋት እኛም ተሳታፊዎች ነን። በዚህ በዚህ ሁሉ ጥሩ ውጤት እየመጣ ስለሆነ ተማሪዎችን ለመቅረጽ አስችሎናል። ሌላው የቅድመ መደበኛ ትምህርት እንደ ትምህርት ማረጋገጫ ፓኬ ተብሎ ከዚህ በፊት ይሰራ እንደነበረው በተለይም የሚሰሩ ከኬጂ ለቅድመ መምራ ለቅድመ ትምህርት መደበኛ ትምህርት ልጆች ትምህርት ቤት እየተስፋፉላቸው ነው፣ እየተሰሩላቸው ናቸው። መምህራን እየሰለጠኑ ነው። እኛም መምህራን ደግሞ በተለያየ ሁኔታ በተለይም ደግሞ በከተማ መስተዳደራችን በጣም ዝቅተኛ ተማሪዎቻችን ያመጡበትን ውጤት በመለየት በጥናት በመለየት የማቴማቲክስ እና የእንግሊዝኛ ትምህርት ላይ ትኩረት በማድረግ ጥሩ ስራ እየተሰራ ነው ማለት ነው እና አጫጭር ስልጠናዎችን መምህራኖቻችን እያገኘ ነው። ያን ደግሞ በተማሪ ማሳተፍ ላይ ተማሪ ተኮር ትምህርት በመስጠት በክፍል ውስጥ ተማሪዎች እያመጡት ያሉትን ውጤት እያየን እና በተለይም ደግሞ አሁን ሞዴል ለመፈተንም ዝግጅት ላይ ነን። በተለይ ከክፍለ ከተማ የመጡ ሞዴል ፈተናዎች፣ ከወረዳም የሚመጡ እንደ ትምህርት ቤት የሚዘጋጁ የተለያየ ፈተናዎች ላይ የተማሪዎቻችን ውጤት በምናይበት ጊዜ ጥሩና አመርቂ መሆኑን ያሳያል። በተለይም ደግሞ ቅድም እንዳልኩት ከምገባ ጋር ተያይዞ ተማሪዎች ሳይቀሩ ሳያቋርጡ ወላጆቻቸው ሳይጨነቁ ተማሪዎችም ደግሞ ሳያረፍዱ እንዲማሩ አስችሏቸዋል። ከዶክተሩ ገለጻም በላይ አሁን እኛ በአካል ትምህርት ቤት ላይ ስለምንሰራ ትምህርት ቤት ስለምንሰራ እንደ ትምህርትን ባለሙያ በትምህርት ሂደት ውስጥ ትልቅ ለውጥ አምጥቷል ማለት ነው። ስለዚህ ያለን ተስፋ ወደፊት ተማሪዎቻችን እንዲህ እየገነባን በምንሄድበት ጊዜ ተማሪዎቻችን ጥሩ አገራቸውን በንቃት በኢኮኖሚው፣ በፖለቲካው፣ በማህበራዊ ስራዎች በመሳተፍ ሀገራቸውን ለማበልጸግ ና ለሀገር አንድነት፣ ለሀገር ሰላም፣ ለሀገር ደግሞ ግንባታ ጥሩ ትውልድ እያፈራን ነው የሚል ታላቅ ተስፋ ሰንቀን እየሰራን እንገኛለን። በመሆኑም ደግሞ አንዳንድ ስልጠናዎችም መደበኛ ስልጠናዎች፣ የክረምት መርሃ ግብር ስልጠናዎች አሉ። ለመምህራኖቻችን ከዲፕሎማ ወደ ዲግሪ፣ ከዲግሪ ወደ ማስተርስ እንደዚህ እየተማሩ ስለሆነ ይህም ደግሞ ለመምህራኖቻችን ትልቅ የአቅም ግንባታ ስራ ነው ማለት ነው። ስለዚህ ዶክተርም እንደገለጹት በመምህራን አቅም ግንባታም ላይ ትልቅ ስራ እየተሰራ ነው። እንደገና ደግሞ በከተማ ግብርና ልማት በተለይም የከተማ ግብርናን በዶሮ እርባታ፣ በአትክልት ተማሪዎቻችን ራሱ እዚሁ ግቢ ውስጥ በሚመረተው ዶሮ እንቁላል እየተመገቡ ነው። የአመጋገብ ሲስተማቸውም ጥሩ እየተለወጠ ነው ማለት ነው በፊት ከጀመር ነው ከተጀመረው መርሃ ግብር በየጊዜው እየተሻሻለ ነው ማለት ነው። አልባሳታቸውም እንደዛ። ስለዚህ እነዚህ ሁሉ ሲደመሩ ህብረተሰባችንን ተስፋ ያለው ትውልድ እያፈራ መሆኑን፣ ተስፋ ያለው ልጅ እየተፈጠረላቸው መሆኑን ያሳያል ማለት ነው እና እነዚህ ነገሮች ልገነዘብ ችያለሁ ማለት ነው በዚህ ቪዲዮ ኮንፈረንስ ስልጠናል ለእኔ መምህር ጥላሁን ተፈሪ ይባላል የቀራኒዮ መድኃኒዓለም መጀመሪያ ደረጃ ዝምክት መምህር ነኝ። በዛሬው ዕለት በተቋም ውስጥ መማር ማስተማር የተለያዩት ገጽታዎች እንደ ግቢ ነባረ ሁኔታ የተሰጡ ዳሰሳዎች ወካይ ነገሮችን እና በቀጣይ መሻሻል ያለባቸው ነገሮች አቅጣጫ ነጥብ የተሰጡት ውይይት መድረክ የታዩት ነጥቦች ጠቃሚው ናቸው፣ ገንቢው ናቸው። እንዲሁም ተቋም ውስጥ የሚታዩት ክፍተቶች በቀጣይ በቀጣይ ሊስተካከሉ የሚገባቸውን ከተጠቃሚ አካላቶች ወይም ከመምህራኖች የተጠቀሱት ከመምህራን ተሳታፊ አካላቶች የተሰጡት ሀሳቦች የከተማ አስተዳደሩ በሂደት ይገታቸዋል ተብሎ የተሰጡት ሀሳቦች በቋጫ ላይ እንደ ገንቢ ሀሳቦች ተሰጠው። በቀጣይም መምህራኖች የሚታዩባቸው ጥቶ ችግሮች ወይም ከተማሪዎች ላይ በማህበረሰቡ እንደ አጠቃላይ ተቋሚ ተብሎ የሚታሰቡ ሀሳቦች በጥሩ ሁኔታ በግልጸኝነት በታማኝነት አለምንም ስጋት ሀሳባቸውን ገልጸው ጥሩ የመጥን ቆይት እንደተካሄደ፣ ያኔ ጌታ ማንነስ ሐሳብ ለመስጠት ስለተጋብዝኩኝ ነው። እኛ ምን ማስተበ እንደ ግቢ ያው ዘጠኛ አስረኛ ዓመት ይል እዚ ግቢ ላይ ሲሰራ መምህርነት በነበርንበት ስራ ላይ መልካም ነው የነበሩ ድሮ የነበረው ነገርና አሁን ያለው ነገር በጣም ልዩነት አለው። እኛ በገባንበት ሰዓት የነበረው የትምህርት ቤቱ ሂደትና አሁን ያለው ይለያያል። ምክንያቱም የምናየው ነገር ነው። ከውይይቱና ከመድረኩ ደግሞ የተመቸኝ ሀሳብ ለኔ በግሌ የምገባውን ፕሮግራም በጣም አድናቂ ነው ምገባው። ምክንያቱም እኛ በነበርንበት ሰዓት ልጆች በቂ ምግብ አያገኙም ነበር፣ ጥሩ ነገር አያገኙም ነበር፣ በየመንገዱ ይወድቁ ነበር በምግብ እጦት። አሁን ላይ ግን ይሄ ምገባው በጣም መልካምና ወደፊትም ለትውልድ የሚቀጥል ነገር ሆኖ መቀጠል ያለበት ነገር ነው ብዬ አምናለሁ። ከውይይቱ መድረክ ላይ ደግሞ ያየነው ነገር ምንድነው? የተለያዩ ሀሳቦች ዶክተር ዘላለም ሰጥተዋል። ያንን ሀሳቡ ደግሞ ቢተገበሩ የቀሩት ነገር ላይ ቢተገበሩ ሀገራዊ ለውጡን ባላችሁ ጥሩ ለውጥ አለ። የምናየው ነገር ጥሩ ነው፣ ብሩ ተስፋ ነው ለትውልድ። ያው እኔ ግማሽ እድሜ አስተምሬያለሁ። ያው በሚቀጥለው ለሚቀጥለው ትውልድ መልካም እንደሚሆን እርግጠኛ ነኝ። ሲቀጥል ደግሞ ሀገራዊ ለውጡ እንደታየው ሁሉ የኑሮውን ውድነት በዛ ሀሳብ ላይ ተነስቷ ቢረጋጋ ለመምህሩ ድጋፍ የሚደረግበት መንስና ደግሞ ደሞ ደሞዙና የሆስፒታሉ ሁኔታ ተጀምሯል። ፍጻሜው ቢያልቅና መልካም ቢሆን ይሄ ራሱ ከችግሩ አንዱ ነው። ሕክምና ለመምህሩ ያስፈልገዋል። በእርግጥም ማው ያስፈልገናል፣ ምክንያቱም አንድ ወዳጅ መግዛት የምንችልበት አቅም ላይ አይደለም ያለ ነው። ይሄን ራሱ መንግስት ጥሩ አመቻችቶልናል ያ ደግሞ ከፍጻሜው ደርሶ መምህሩ ከችግሩ ይሄ የሚቀረፍበት ቢሆን የተሰጡ ሀሳቦችን ጥሩ ነው። መድረኩ መልካም ነበርና መድረኩ ቢቀጥል ቀጣይነት ቢኖረው እና የተለያዩ ሀሳቦች እያነሳን ሼሪንግ እያደረግን የሌለውን ከእናንተ እየተማረ እኛ ደግሞ ያለንን ወደ እናንተ እየሰጠን መምህሩን የምታበለጽጉበት መንገድ ቢመቻች መበለጠላለን። መድረኩ መልካምና ጥሩ ነበረ። ፍትሐዊነት ያለው ነው። ስሜ መምህር ቃል አበቀለ ባላለው የጀሞ ቅድመ አንደኛ አንደኛና መካከለኛ ደረጃ ትምህርት ቤት ዩኒት መሪ ነኝ። እንግዲህ ዛሬ በትምህርት ቤታችን ለትምህርት አመራሮች፣ እንዲሁም ለመምህራን ደስ የሚል ስልጠና ተሰጥቷል። በዚህም ስልጠና የትምህርት ቤት አመራሮችም መምህራንም ወሳኝ የሆነ ጥሩ የሆነ ግንዛቤ አግኝተዋል ብያምናለሁ። እንግዲህ ያው ትምህርት ቤት ላይ በመማር ማስተማር ሂደት ላይ ምን አይነት ችግሮች አሉ፣ እንዴትስ መፈታት አለባቸው የሚለው ስልጠናው በሚገባ ያሳየን ነው። እንግዲህ ክብር ለዶክተር ዘላለም እንላለን። በሚገባ ለውጡ ከመጣ በኋላ እንደ በትምህርት ተቋማት ላይ ምን አይነት ለውጦች መጡ፣ ምን ተሰራ የሚለው ግልጽ በሆነ መንገድ ያየ ነው ማለት ነው። ስለዚህ እኛም እንደ መምህር ከኛ ምን ይጠበቃል? የትምህርት ቤት አመራሮች ምን ከነሱ ምን ይጠበቃል? እንዲሁም ደግሞ በኃላፊነት ያሉ ካቢኔዎች ምን ይጠበቃል የሚለውን በደንብ ነው ያሳየን። ስለዚህ ለቀጣይ ዓመታት የመማር ማስተማር ሂደት በተቀላጠፈ መንገድ ለመምራት አሁን በወሰድነው ስልጠና መሰረት ተገቢ የሆነ ስራዎችን እንሰራለን ብዬ አምናለሁ። መምህር ሀይሉ ይባላለው በኮልፌ ቀራኒዮ ክፍለ ከተማ ወረዳ ስድስት ትምህርት ቤት ወይራ ትምህርት ቤት ነው የምሰራው በዛሬው ዕለት እንግዲህ ትውልድ በመምህር ይቀረጻል፣ የሀገር ግንባታ ይፈጠራል በሚል መሪ ቃል ዛሬ ከመምህራኖቻችን ጋር ሰፊ ውይይቶችን አድርገናል። በዚህ ሰፊ ውይይት ላይ ያለችን እንግዲህ አንድ ሀገር ናት። ለዚች ሀገር ደግሞ እኛ መምህራኖች ምን ይጠበቅብናል? እንደሚታወቀው መምህር ሀገርን ይገነባል ሲባል የተለያዩ ህንፃዎች ይገነባሉ በተለያየ ቦታ ላይ ነገር ግን እነዚያ ህንፃዎች የተገነባ ትውልድ ከሌለ በአንድ ቀን የሚፈርሱ ናቸው የተገነባ ትውልድ ካለ ግን የተገነቡ በርካታ ህንፃዎችን መገንባት ይቻላል እና ሰፊ ደስ የሚል ውይይቶች ነው ስናደርግ የቆየ ነው በተለይ የተማሪዎቻችን ስነ ምግባር ምን መምሰል አለበት? የተማሪዎች ውጤት ምን መምሰል አለበት? የመምህር ሚናው ምንድን ነው? የተማሪ ሚና ምንድን ነው? የርዕሰ መምህራኖች ሚና ምንድን ነው? በሚል ሰፊ ውይይቶችን አድርገን አመርቂ ውጤቶች በትምህርት ቤታችን ተመዝግበዋል። በቀጣይ ግን ማ ምን ይሰራል የሚሉትንም ደግሞ በርካታ ሀሳቦች ተነስተው ውይይቶች አድርገን በጥሩ ሁኔታ፣ በጥሩ ስሜት፣ በጥሩ ሞራል አጠናቅቀናል እና በቀጣይም ሊሰሩ የሚገባው ትልቁ በተለይ በዚህ ዓመት የስድስተኛና የስምንተኛ ክፍል የሚኒስትሪ ውጤት ላይ ተማሪዎቻችንን ከማብቃት አንጻር የተሰሩ ስራዎች በዝርዝር ቀርበው አመርቂ ውጤቶችን ለማስመዝገብ የሚሰሩ ዝርዝር ተግባራቶችም በውይይቱ ላይ ተነስተው ዳብረዋል። መምህራኖችም በዚህ ስልጠና ላይ በጣም ደስተኞች ነበሩ። በርካታ ሀሳቦችም ሲንሸራሸሩ ነበሩ። ቃል ኪዳን ታምሩ እባላለሁ። ዳሴ አንደኛ እና መካከለኛ ደረጃ ትምህርት ቤት ርዕሰ መምህርት ነኝ። በዛሬው ቀን ለመምህራኖች የተሰጠው የስልጠና ወይም የግንዛቤ መድረክ እውነትም በጣም አስፈላጊ የሆነ መድረክ ነው። በጊዜ ወቅቱን የጠበቀ ነው። መምህሩ መንግስት ምን ያለ ከእኛ ጋር እንዳለ ወይም ደግሞ መምህርን የት አግኝተን መንግስትን መንግስት የት አግኝተን እናውራ የውስጣችንን ጥያቄ ሁሉ ማንም ጠይቅ በሚሉበት ሰዓት ነው እና መድረኩ የመጣው በጣም ደስ የሚል መድረክ ነው። እና ያው በማኑዋሉም ላይ ያለው ነገር በሰነዱ የወረደው ዶክተር ዘላለም ሙላቱ እንደዛ ላይ እንዳቀረቡት ያየናቸው ስራዎች በአይናችንም በጆሮአችንም እንዳየነው በጣም አሪፍና እውነትም መደገፍ ያለበት መቀጠል እንዳገሩ መቀጠል ያለበት ስራ ነው ብዬ ነው ማምናኔ እንዲሆን ደግሞ መምህሩን እኩል ግንዛቤ እንዲኖረው በአንድነት እዚህ ጋር አንድ ላይ ሰብሰብ አድርገው አድርጎ አንድ ሰው እዚህ ጋር ሰነዱን ግንዛቤ መስጠት በጣም አሪፍ ነው፣ ጥሩ ነው ብዬ ነው ማስበው። በዛሬው ቀን ላይ መምህር ታስራት ይባላለሁ። የኬጂ መምህር ላይ ያው የነበረው ነገር ጥሩ ነው። ያው መምህራኖችን ሀሳባቸውን በግልጽ ሲወያዩና ሀሳባቸውንም ሲያቀርቡ ነበር። የነበረው ነገር ጥሩ ነው። ያው እኛም ይመለከተናል ወይም ደግሞ በእኛ እንትን ይመለሳል የምንለውን ነገር ጠይቀናል። ከያዙም ጥሩ ነው። መሪዎችም ጥሩ ነበሩ። ያው ሰሙን በነጻነት ሀሳቡ ሲያሸረሸ ቆልቷል። ስሜ መስፍና ማከሉ ይባላል። በትንቢተ ኤርሚያስ ውስጥ የመምህራን ልማት መምህር በግቢያችን ውስጥ የመማር ማስተማር ስራው ሰላማዊ በሆነ መንገድ እንደቀጠለ ነው። መምህራኖችን ጥሩ ስነምግባር በመላበስ የተማሪዎችንም ስነ ምግባር ከማሻሻል አንፃር። በሰላማዊ መንገድ ጠንክረው እየሰሩ ይገኛሉ። በዛም የተማሪ ውጤትንም ለማሻሻል የተለያዩ ስራዎችን፣ ቲቶሪያል፣ የቅዳሜ ማጠናከሪያ ትምህርት፣ ወርክሽቶችን ጥያቄና መልስ ውድድሮችን እያደረጉ ተማሪዎቻችንን እየደገፉ ና እያበረታቱ ያሉበት